መ ከ ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ አልሐጁ ኸጥዋ ቢኸጥዋ ሐጅን እግር በእግር ወይም በተግባር በሚለው ርዕሳችን ላለነው ዛሬ የምንመለከተው ያለነው ዛሬ አስራ አንደኛው ቀን ው ያለነው ዙልሕጃ ወር ላይ ማለት ነው። አስራ አንደኛው ቀን ላይ ሑጃጆች ያሉት ሚና ነው ያሉት። ሚና አድረዋል። ሚና ነው ያሉት ሚና ላይ እነዚህ ሶስቱ ጀመራቶች ይወረውራሉ። እነዚህ ጀመራት የሚባሉት ጀመረተል ኡላ፣ ጀመረተል ውስጣ፣ ጀመረተል አቀባ የሚባሉ አሉ። እነዚህ ሶስት ጉድጓዶች በሰባት ሰባት ጠጠር እንወረውራለን በዛሬዋ ቀን። እነዚህ የምንወረውራቸውን ጠጠሮች የት ነው የምንለቅማቸው የሚል ጥያቄ ሊነሳ ይችላል። በትናንትና እለት ወይም በአስረኛው ቀን ጀመረተል አቀባ የመጨረሻውን ጉድጓድ ወርውረናል። የዛንም ጠጠር ዛሬ የምንወረውረው ጠጠር ከሙዝደሊፋ ይዞ መምጣትም ይቻላል። ከሚናም መልቀም ይቻላል። ከየትኛውም ቦታ መልቀም ይቻላል። በሸሪዓው ወይም በቁራን ባህሪት ማስረጃ ከዚህ ቦታ ልቀሙ ተብሎ የተገደበ የለም። ግን ለለቃሚዎች ምቹም የሆነው ሙዝደሊፋ ላይ ጠጠሮች ይኖራሉ። የሀገሪቷ መንግስትም አመቻችቷል ጠጠሮቹን። ጅዛሁም ላ ኸይረን ከዚያ ለሶስቱም ቀን የሚሆነን ከአስረኛው ቀን አንዳዊድ ጋር ጨምሮ ጠጠር ይዞ መምጣት ይቻላል። ካለቀብን ወይም ቢጠፋብን ደግሞ ካለንበት አካባቢ መልቀምም ይቻላል። በዚህም ዙሪያ አሁን በጀመራትም ዙሪያ ላይ ካለ ጠጠር ለቅሞ መወርወር ይቻላል። ከየት ይለቀም ጠጠሩ በሚለ ዙሪያ ላይ ብዙ የምንጨናነቅበት ነገር የለም። አልሐምዱላ ረብልዓለሚን። በሸሪያችን ጠጠሩን አንዳንድ ሰው የጠጠሩ ሳይዝ ትንሽ ነው መሆን ያለባት ሳይዟ ማለት ነው። የጠጠሯ ሳይዝ ባቄላ የምታክል ወይም የድንጋይ ስባሪ፣ የሸክላ ስባሪ የምታክል ነው መሆን አለበት። አንዳንድ ሰው ጫማ የሚያክል ነገር የሚወረውር አለ። አንዳንዱ ትላልቅ ነገሮች የሚወረውረላ እነዚህ መጠነኛ ጠጠሮች የሚወረወሩት እኛ እዚህ ጋር የምንወረውርበት ምክንያት እንደ ምክንያት በሽራችን የተገለጸ ግልጽ ምክንያት የተነገረ የለም። ተአቡደሊላህ ታዘናል። በዒባዳ መንፈስ ነው የምንወረውረው እንጂ ሸይጣንን አይደለ ምንመታው። አንዳንድ ሰው ሸይጣንን ምንመታ የሚመስለስላ ሸይጣንን አይደለ ምንመታው። እኛ እዚህ ጋር የምንወረውረው ወርውሩ ተብለን ስለታዘዝን ነው። ከንብላ ኢብራሂም ጊዜ ጀምሮ የነበረ ነው ነቢያችን ሰለላሁ ዓለይሂ ወሰለም የተገበሩት ነው። ስለዚህ ታዛዦችን ሰላት የምንሰግደው ስጁድ የምንወርደው ታዘነደል ጾም የምንጾመው ታዘነደል፣ ልክንም እንድንፈጽም ትእዛዝ ነው እንጂ እዚህ ጋር ጠጠሩን በግሉ ጠጠሩን በራሱ አናመልክም፣ ወይም ጉድጓዶችን በራሳቸው አናመልክም። ፈጣሪያችን ለመታዘዝ ብቻ ብለን ነው የምናከናውነው ነው። ስለዚህ የመጀመሪያው ጠጠር ጋር ስንመጣ ያው ካረፍንበት ሚና ካረፍንበት ድንኳን ወደዚህ ጉዞ ስንጀምር ጠጠሩ እንደዚህ ጠጠር የሚወረውርባቸው ቦታው ጀመራቶቹ ምድር አለ፣ ፎቅ አለ፣ ፎቅ አለ። ወደ አምስት እና ከዛ በላይ ከአምስት ያላነሱ ፎቆች አሉ። በነዛ ሁሉ ይወረውራል። ዞሮ ዞሮ ወደ አንድ አቅጣጫ ነው የሚመጣው። አሁን ይሄ እንደዚህ ከፍ የተደረገ ምስል የሳል ነው። እነዚህ እንደ ምሳሌ ያቀርብናቸው ፎቆች አሉ ከላይም ስለዚህ ወርዋሪ ሰው ይህን ጠጠር ይህን ስትመታ ስትወረውር ግድግዳውን ስትመታ፣ ግድግዳው ጠጠሩን ወደ መሬት ያስገባዋል ነው፣ ወደ ውስጥ ያስገባዋል ነው። ምናልባት ነጥሮ ወደ ውጭ ከወጣብህ ከእንደገና መወርወር አለብህ ነው። ምን ወረውሮ በቀኝ እጃችን ነው ምን ወረው እጃችን ከፍ አድርገን ነው ስንወረውር፣ ብስሚላ አላሁ አክበር ብለን እንወረውራለን። እዚህ ሰባት ጠጠሮች ብስሚላ አላሁ አክበር እያል እንወረውራለን እንሻላ። ከዛ ይህን ወርውረን ከጨረስን በኋላ ይህኛውን የመጀመሪያውን ሰባት ወርውረን ከጨረስን በኋላ እንመጣለን። ትንሽ እንደዚህ መጣ ብለን ፊታችን ወደ ካዕባ አዙረን ካዕባ ተቅሪበን በስተግራችን ነው የሚሆነው። በዚህ በኩል ለወረወረ በእንትኖቹ በጉድጓዶቹ በስተጀርባ መወር ይቻላል። ፊታችን ወደዚህ አዙረን ትንሽ ፈቀ ብለን ዱዓ እናደርጋለን። ረሱሉ ሰለላሁ ወሰለም ረጅም ዱዓ ያደረጉበት ቦታ ነው። ዱዓ እናደርጋለን። ለአዱኒያችን ለአኼራችን ለሀገራችን ለቤተሰባችን ለኢማናችን፣ ወንጀላችን አላህ እንዲሚረን ዓሊም አላህ እንዲያደርገን ለዓለም ሙስሊሞች ዱዓ እናደርጋለን። ዱዓችን ካደረግን በኋላ አሁንም ተመልሰን ወደ ቀጣዩ ጀመረተል ውስጣ ወደ መካከለኛታ ጎድጓድ መወረወሪያ ወደ ሳኑ እንወረውር እንሄዳለን። እዛም ስንደርስ ብስሚላህ አላሁ አክበር እንላለን። ብስሚላህ አላሁ አክበር ብለን እንወረውራለን ማለት ነው። ከዛ እዚህም ከወረወርን በኋላ አሁንም እዚህም ሰባት ከጨረስን በኋላ አሁን ወደዚህ ፈቅ እንላለን። ወደ ጥግ ወደ ግራ ጥግ ፈቅ ብለን አሁን ድዋ እናረጋለን ኢንሻላህ። ሰዓት አለን ያው ሌላ የምንሄድበት ቦታ የለም። የምንቸክሩ ነገር የለም። ምናልባት እዛ ፖሊሶች ስርዓት የሚያስጠብቁ እድል ሌላው እድል ስጥ አንተም ቀጥል እድል ሌሎች በር ሊሉ ይችላሉ። ብቻ የቻልነው ያህል ድዋ እናደርጋለን። በጣም ዱዓ እናደርጋለን። ዱዓ መቅቡል የሚሆንበትን ቦታ ነው ኢንሻአላህ። ከዛን ዱዓውን ከጨረስን በኋላ አሁንም ወደ መጨረሻ ይታ ጉድጓድ እንሄዳለን። ይህችን ጉድጓድ በአስረኛው ቀን የወረወርንባት ጉድጓድ ነች። ጀመረቱል አቀባ ትባላለች። ጀመረቱል አቀባ ደረሰን። አሁንም ቢስሚላህ አላሁ አክበር ብለን ሰባት ጠጠሮችን ቢስሚላህ አላሁ አክበር እያል እንወረውራለን። ወርውረን ከጨረስን በኋላ ወደ ድንኳናችን ነው የምንመለሰው። ወደ ድንኳን ለመመለስ ካለው ተጨባጭ እንወርዳለን ሰፊ መገቢ ወደዛ የሚወስዱ እዛ ሂደን ነው ዙረን፣ ምን መለሰ። አንዳንድ ሰው ወደ ድንኳን ይሄዳለው ብሎ ወደ ድንኳን ይሄዳለው ብሎ ወደ አዚዝያ ብሎ ወደ ሐረም ሊሄድ ይችላልና እንደዛ ጥንቃቄ እናድርግ። ሰባተኛው ሶስተኛ ጉድጓድ ከጨረስን በኋላ ሄድ ብለን መለስን፣ ምንለው ሚና ከጀርባችን አለ። መለስ ብለን ወደ ሚና እኔ ወደ ድንኳናችን እንሄዳለን ድንኳናችን ጋር እናርፋለማት ነው እንግዲህ ጀመረቱል አቀባ የሚወረወረው ይህ ነው። በእነዚህ በሶስት ቀናቶች ሶስት ቀን ነው የሚወረወረው እነዚህ ጉድጓዶች። የሚወረወርበት ሰዓት የሚጀምረው ከዙሁሩ በኋላ ነው። ቀኑ ሙሉ መወርወር ይቻላል፣ ግን ነቢያችን ሰለላሁ አለይሂ ወሰለም መወርወር የጀመሩት ዙሁር ሰግደው፣ ዙሁር ሰላት ካበቃ በኋላ ነው። ጠጠሮችን ለመወርወር የመጡት ነቢዩ ሰለላሁ አለይሂ ወሰለም ያው ክልክል ስለሌለ ቀኑ የመወርወሪያም ቀን ስለሆነ ከጠዋት ጀምሮ እስከ ማታ እስከ ሌሊቱ መወርወር ይቻላል የሚሉ ዑለማዎች ፈተዋል። ተጨባጩ ግን ነቢዩ ማስረጃው ያለው ከዙሩ በኋላ ጀምሮ መወርወር ነው ነው እስከ ማታ ድረስ እስከ ሌሊቱ መወርወር ይቻላል። ሦስት ቀን ሆነ እዚህ ጠጠሮች የሚወረወሩት አስራ አንደኛው ቀን ሦስቱም ይወራወራሉ። አስራ ሁለተኛውም ቀን ሦስቱ ጉድጓዶች ይወራወራሉ። አስራ ሦስተኛው ቀን ግን የቾከለ ሰው የቾከለ ሰው ዐሥራ ሁለተኛውን ቀን ወርውሮ ከወረወረ በኋላ ዐሥራ ሦስተኛውን ቀን ትቶ መሄድ ይችላል። ወደ አገር ለመሄድ የቾከለ ሰው ግን ብዙሃኑ ሰው አይቾክልም። ወደ አገር ብትሄድም በዕለቱ አትሳፈርም ምትሄድ የለም። ግን ያመመው ሰው ይኖራል፣ ቦታ አልተመቸው ሰው ይኖራል። በቅሸራው ፈቅዷል የቾከለ ይሂድ ብሏል። ጠጠር ከወረወሩ በኋላ መሄድ ይችላል። ታዲያ እነዚህ ግን የቾከሉ ሰዎች ጠጠሩን ከወረወሩ በኋላ ወዲያውኑን መውጣት ያለባቸው ሳይወጡ ሚናን ሳይለቁ በዛች ቀን ፀሐይ ከገባችባቸው ግን የግድ አድረው የማግስቱን ጠጠር የአስራ ሦስተኛው ቀን ወርውረው ነው መሄድ ያለባቸው ነው። እና ያልቸኮለ ሰው ግን አብዛኛው ሰው አይቸኩልም። ነፍስያ ግን በጣም ትጨናነቃለች ነው ሰብር አድርጋችሁ ነቢዩም የተገበሩት ሦስቱም ቀን እዚህ ቆይተዋል። አያመት ተሽርቅ ይባላሉ። አያመት ተሽርቅን እዚህ ነው ያሳለፉትና ከሶስተኛው ቀን በኋላ ዙር ሰግዶ ወርውሮ መውጣቱ የተሻለ ይሆናል። በነዚህ በሦስት ቀናቶች ያው እዚህ ሚና ላይ ከሚደረጉ ነገሮች አንዱ ለየት የሚለው ሰላት አሰጋገድ ነው። የሰላት አሰጋገድ፣ ሁሉም ሰላቶች በወቅቱ በወቅቱ ይሰገዳሉ። ግን ሁለት ሁለት ረካ ነው የሚሰገዱት ባለ አራት ረካዎች አራት ርካዎች ሁለት ሁለት ሁለት ርካ ይሰገዳሉ፣ ግን ሁሉም ወቅቱን ወቅቱን ጠብቆ ነው የሚሰገደው። ጀም አይደረግም፣ ተቅሲር ነው የሚደረገው ነው እና በእነዚህ በሶስት ቀናቶች ተክቢራ ይባላል ከየሰላቱ በኋላ ዱዓ ይደረጋል። ዳዕዋ ይደረጋል። ዝክር አለ። በቂ በዒባዳ እርስ በስ መተዋወቅ አለ። በዚህ ላይ ነው ምንሆነው እንሻ ላ አላ ስብሓን ወተዓላ እዛ ቦታው ላይ አደርሰዋችሁ። አሁን ኛ እንደ ምሳል እንደማስተማርያ፣ እነዚህ ነገሮች አደረግነው። እነዚህ ምስሎች ይህን ጀምራተን ይመስላል፣ ካዕባን ይመስላል ብለን የሰራነው ትምህርቱን ቅርብ ለማድረግና ግልጽ እንዲሆን ዘንድ ነው። ቦታው ላይ ደግሞ ተገኝተን ትምህርቱን የምንማማር ዒባዳውኑን በተግባር የምናደርግ አላህ ያድርግን፣ እላቸዋለሁ የዛሬው እንግዲህ አያመ ተሽሪቅን በዚህ መልክ ሆኖ እዚህ ቦታ የምናሳልፍላቸዋለው። በቀጣይ የመሰናበቻ ጠዋፍን በጋራ እንመለከታለን። ለዛሬው በዚህ ብቃን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።